ይህ አዋዜ ሰበር ነው። የቀጠለው የህንድና ፓኪስታን ቀውስ አደገኛ አቅጣጫ ያዘ። ወይም በፓኪስታኑ መከላከያ ሚኒስትር አገላለጽ የሁለቱ ትምትም የጨለማ ሠርጥ ውስጥ ገብቷል። ፓኪስታን 25 የህንድ ሰው አልቦችን መትቼ ጣልኩ፣ ጥቂቶቹ ተመተው የወደቁት ከፓኪስታን ካሽሚር ግዛት ውጪ ወደ ውስጥ ጠልቀው ነበር ተብሏል። ህንድ በበኩሏ የፓኪስታንን ሰዋልቦች ጥቃት ጥቃት አምክኛለሁ፣ ላሆሬ ውስጥ የሚገኝ የፓኪስታን የአየር መከላከያ ሲስተምን አንፍሬዋለሁ ትላለች። የህንድ አድኖ ገዳይ ሰዋልቦች ክፉኛ የሚጠበቁትን የፓኪስታንን የግንባር ከተሞች ራውል ፒንዲ፣ ላሆሬና ካራቺ ሰማይ ውስጥ መድረስ መቻላቸው በርካታ ፓኪስታናውያንን አስደንግጧል፣ አስገርመዋል። የፓኪስታን ጦር ቃል አቀባይ አሕመድ ሻሪፍ እንደሚሉት ህንድ ፓኪስታን ላይ የለቀቀችባቸው ሰው አልቦች ሃሮፕ የተሰኙ ናቸው። ሃሮፕ እስራኤል ሰራሽ አሳሽና ደምሳሽ ሰው አልቦች ናቸው። ህንድ ትናንት ምሽቱንና ዛሬ ከሰዓቱን ጭምር እነዚህን ኢላማ አስሶ ገዳይ ሰው አልቦች አሰማርታለች። ዓለም አቀፉ የወታደራዊ ኃይል ሚዛን ስትራቴጂክ ስተዲስ ማስገንዘቢያ ከሆነ እነዚህ ሰው አልቦች እጅግ ተፈላጊ ሰዎችንም ሆነ ቁሶች አድኖ የሚደመስስ ተተኳሽ የታጠቁ መርገምት የሆኑ ዘዋሪ ሲል ይገልጻቸዋል። በጦር ሜዳ መሃል የለቀቁት እንደሆነ እንደ ንስር በስውር ዐይኖቹ ሲያማትር ቈይቶ ትእዛዙ እንደ ደረሰው የማዘዣ እዞችን በማንፈር የተሳካለት ነው ብሏል። የሰው አልባና የሚሳኤል ባህርያት ያጣመረ ሲል ይገልጸዋል ሰው አልባውን። ፓኪስታን የምትለው ታዲያ ትናንት ሌሊቱን ከእነዚህ መካከል ዐሥራ ሁለቱን አነጣ ጥሬና ቀንድቤ ከሰከስኳቸው ነው። የፓኪስታን ወታደራዊ ቃል አቀባይ እንደሚለው ትናንት ጨለማ ለብሰውና ዛሬ ደግሞ በጠራራ ፀሐይ የፓኪስታን ሰማይን ካሰሱት እነዚህ ሰው አልቦች መካከል ሀያ አምስቱን ተሳክቶልኝ አርግፍ ያለሁ ብለዋል። ሌሎቹ ስላደረሱት ጉዳት አልተናገረም። ሁለቱ ደም ፍላተኛ ጎረቤታሞች እርስ በርሳቸው ለመጨራረስ ብቻ ሳይሆን ዓለምንም ይዘው እንዲሞቱ የኒውክሌር ደመና መፍጠር የሚያስችል የኒውክሌር ክምችቶች ያላቸው ከመሆናቸው አንጻር ሕንድም የአሸባሪዎችን ጉረኖ ወገርኩ ፓኪስታንም አምስት የጦር አምስት የህንድ የጦር አውሮፕላኖችን ከሰከስኩ በማለት ራሳቸውን ባለድል አድርጎ በማቅረብ ከገደል አፋፉ ይመለሳሉ ተብሎ ጠብቆ ነበረ። እውነቱ ግን ሁለቱም ደንፍላተኛ ጎረቤቶች ትናንትም እንደ ዛሬ ሁሉ በሚሳኤል በሰው አልባና በመድፍ እየተዳሙ መሆናቸው ነው የሚዘገበው። እንዲህ ያለው ቁርቋሶ እንዲህ ያለው ትምትም ቲትፎርታች ከረዘመ ከስር በሚያነደው የህዝቦቻቸው ዳር ወጣ ብሔረተኛነት ቀረርቶ ታጅቦ ቀውሱን ወደ ከፋ ምዕራፍ ውስጥ ሊከተው እንደሚችል ተሰግቷል። ግራና ቀኝ ያሉት የሀገሪቱ ሂንዱና ሙስሊም ህዝቦች አንዱ በሌላው ላይ ያለው ቁጣ እየነደደና ደም ፍላቱ እየናረ ነው። እነ አሜሪካና የሰላጠው መንግስታት እነ ሳውዲ ኳታርና የተባበሩት አረብ ኢሚሬቶች ከሁለቱም ጋር ያላቸውን መልካም ግንኙነት ተጠቅመው ይህን ሳት ቶሎ ካላጠፉም በዙሪያው የሚጋጋም ሰደድ ሊፈነዳ ይችላል ይላሉ ተመልካቾች። የፓኪስታኑ ማስታወቂያ ሚኒስትር አታውላ ታራር ፓኪስታን ሃምሳ የህንድ ወታደሮችን መደምሰሷን አስታውቀዋል። ከህንድ መገናኛ ብዙሃን የሚሰሙ ዘገባዎች ደግሞ በትናንቱ የህንድ የአየር ጥቃት የተገደሉ አማጽያን ቁጥር አንድ መቶ መሆኑን ያስረዳሉ። የህንድ መከላከያ ሚኒስትር ሚስሪ ፓኪስታን ህንድ በምታስተዳድረው ካሽሚር ግዛት የሲክ ማኅበረሰብ መኖሪያዎችን ለይታ ደብድባለች ሲሉ ይከሳሉ። በድብደባዋም ሶስት ሲኮች ተገድለዋል ብለዋል። ይሄ በጣም አደገኛ ነው። ሲኮች ከህንድ ማኅበረሰብ አንዱና እንደዚሁ ደመ ቁጡ ናቸው። ፓኪስታን ለዚህ አሳሳቢ መግለጫ ገና ምላሽ አልሰጠችም። ህንድ በፓኪስታን ካሽሚርና ከዛ ውጪ ወደ ውስጥ ጠልቃ በሚገኘው ፑንጃብ ግዛት ውስጥ የከፈትኩት የሚሳኤል ሩምታ ድንበር ተሻጋሪ ሽብር ፈጻሚዎችን መሠረተ ልማት ነው ያነፈረው። ሌላ የኢኮኖሚያዊ ወይም ወታደራዊ ኢላማ አልመታም ወይም የሰላማዊ ነዋሪዎችን አልነካም ትላለች ሕንድ። እንደምትከሳው ፓኪስታን ሃይማኖታዊ ስፍራዎችን ድብቅ የአሸባሪዎች ማሰልጠኛ አድርጋ ትጠቀማለች። የህንዱ መከላከያ ሚኒስትር እንዳሉት ከሁለት ሳምንት በፊት በህንዷ ካሽሚር ፋላጋም የተባለ ስፍራ 26 ንጹሐንን የፈጀው የተጋትሮ ግንባር የተሰኘ ድርጅት በተባበሩት መንግስታት ድርጅት በይፋ አሸባሪ ተብሎ የተወገዘው የላሽኪር ኢጣይባ የሽብር ድርጅት ጭምብል ነው ብለዋል። ፓኪስታን ቡድኑ የእሷን ግዛት መረማመጃ አድርጎ ጥቃት እንዲያደርስ አልፈቀድኩም በማለት ታስተባብላለች። ከዚህ ጋር በተያያዘ ቱርክ በሰጠችው መግለጫ ሁለቱ አገሮች ደም ፍላታቸውን እንዲቀንሱ መክራ ይህ የሽብር ጥቃት አፈጻጸም ላይ ፓኪስታን አለችበት የሚለውን ነገር በነጻ ወገን እንዲጣራ ጠይቃለች። ፓኪስታንም እንደዛ ነው የምትለው። ኢሳያስ፣ ዝርዝሮችን ማግኘት ያስቸግራል። ነገር ግን ሁለቱ ወገኖች ውጊያቸውን እንደቀጠሉ ማስተባበል በማይቻልበት ሁኔታ ነው እያነበብን ያለ ነው። ለምሳሌ በሕንድ በኩልም የሰው አልቦች ጥቃቷ ወታደራዊ ኢላማዎችንም ላይ ያነጣጠረ መሆኑን ነው አሁን በአይኔ የማነበው ማለት ነው። ስለዚህ ልባድርግ የጸረ ሽብር እርምጃን የወሰድኩት ብላ ለመጀመሪያ ጥቃቷ የሰጠችው ማብራሪያ አንድም ኢኮኖሚያዊ፣ አንድም ወታደራዊ፣ አንድም ሲቪላዊ መሰረተ ተቋም አልመታውም በማለት ነው ስታስገነዝብ የቆየችው። አሁን ግን ወታደራዊ ኢላማንም አካታለች። ሌላው ራሷ ፓኪስታንም የሚሳይል ጥቃት እንዳደረገችና በሚሳይሉ የህንድ ወታደራዊ ኢላማዎችን ለመምታት እንደሞከረች ግን ኒውትራል፣ ምንም እንዳልተሳካ የሚገልጹም አሉ። የዜና አዘጋገቡ አንድ ወጥ አይደለም እና በቁጥቁጥ የሚሰጣቸውን መረጃውን የሚያቀብሉት አንድ ነገር ግን ግልጽ ነው። ሁለቱ ወገኖች ግጭታቸውን እያከረሩት ነው። ሌላ ፓኪስታን ደጋግማ የምትለው አምስት የህንድን የጦር ጀቶች መትቼ ጥያለው የሚለው አክቹዋሊ እነዛ የማጀቶች ናቸው የሚለው ካላከራከረ በስተቀረ የጦር ጀቶች ተመተው መውደቃቸውን የሚያረጋግጡ መረጃዎች በብዛት እየመጡ ነው። ሁሉም የህንድ ግዛት ውስጥ ነው እየወደቁት ፓኪስታን የምትለው ሶስት ራፋኤል የጦር ጌቶችና አንድ ሚግ 29ና ሱ ሳምቲንግ የሚል ነው። እነዚህ የህንድ የአየር ኃይል የተዋቀረባቸው የጦር ጌት አይነቶች ናቸው። እነሱና ሚግ 29 የራሽያ ሰራሾች ናቸው። ሌተስት ናቸው እነሱ እንደዚህ በተለይ ይሄ ራፋኤል ወደ መቶ ሀምሳ የራፋኤል ጦር ጀቶች አሏት። ይሄ መልቲ ሮል የሚሉት አየር ላየር መዋጋት የሚችል ከሰማይ የምድር ኢላማዎች ማንፈር የሚችል ብዙ አይነት ሚናዎች ያሏቸው በጣም ዘመናዊ እና ውድ የጦር ጀት ነው። ሶስቱ ቢያንስ እስካሁን በተረጋገጡት ውስጥ ሶስቱ የፈረንሳይ ዳሶ የሚባለው ኩባንያ የሚያመርታቸው ራፋኤል መሆናቸው ተረጋግጧል። ሁለቱን እንግዲህ የሚጋ ዘጠኝና እሱ 30 ሳምቲንግ የሚለው ነው እስካሁን ድረስ በስብርባሪ ደረጃ አልተገኘው። ስለዚህ ቢያንስ ሶስት የጦር ጀቶች መከስከሳቸው ጥርጥር የለውም። በዚህ ጉዳይ ላይ እስካሁን ድረስ ሕንድ ምንም እየነገረችን አይደለም። ስለዚህ ተጨማሪ መግለጫ ያስፈልገዋል። ፓኪስታን የምትለው ግን አምስቱን ነው መች ጣልኳቸው ነው የምትለው በጣም ኤክስፐንሲቭ ነው የመጀመሪያውን የሚሳያል ሩምታ በከፈተች በዛ በመጀመሪያው ግጭት ወቅት ነው። ከዛ ከዛ ጀምራው ነው ፓኪስታን ጣልኩኝ የምትለውና በጣም ውድ ነው። ጦርነትን በዚህ ሁኔታ እንዲመቀጠል በቀጠት ይችላል። በሰዓታት ውስጥ አምስት የጦር ጀቶች ማጣት ከባድ ነው፣ እና ይሄ ማለት ቢረጋገጥ ማለት ነው። ቢረጋገጥ፣ አንደኛ የግጭቱ ኢንቴንሲቲ የጠነቅ እንትኑ አናውቀውም። ኢንፋክት እናውቃለን ፓኪስታን በዝግጅት ላይ እንዳለችና አየር ኃይሏ የጦር ጀቶች ሰማይ ላይ መሆናቸውን ተናግራለች። ስለዚህ አሁን ግብጽ አሁን አሁን ለምሳሌ ዜናው ላይ ስንሰማ ባደረግኩት የአየር ጥቃት ትላለች ህንድ አሁን የሚሳኤል ድብደባም የአየር ጥቃት ነው ገብተዋል። አንዳንድ ጊዜ የጦር ጀቶቹን ትናገር ወይም የአየር የሚሳኤል ድብደባዎቹን ትበል ትንሽ ያሻማል ትርጉሙ። ዞሮ ዞሮ ግን እስከ ትናት በነበረን መረዳት የሁለቱም ሀገሮች የጦር ጀቶች የየትኛውንም ሀገር የአየር ክልል እንዳልጣሱ ነው የምናውቀው። ስለዚህ አሁን ይሄ እንግዲህ ማብራሪያ የሚፈልግ ነው። ለማንኛውም ግን ሶስት የጦር ጀቶች በህንድ ግዛት ውስጥ መከስከሳቸው እርግጥ ነው፣ በቦታ በስፍራ በእማኞች የተረጋገጠ ነው። አለም እንግዲህ እነዚህ ሁለት የኒኩለር ታጣቂ ኃይሎች በእንደዚህ አይነት መንገድ ጦርነቱ እየተቀጣጠለ ከሄደ ከአሁን ቀደም ካላቸው ታሪክ አንጻር ደግሞ ስንመለከት ሁለቱ ሀገራቶች አንዴ ከተጀመረ እንዲህ በቀላሉ የሚያቆሙ አይደሉም። ምክንያቱም እልህና ቁጣ በሁለቱም ወገኖች አለ። ይሄ ጦርነት እየተቀጣጠለ ከሄደ ስጋቱ በሁለቱ ሀገራት መጠፋፋት ብቻ የሚቆም ባለመሆኑ የኒውክሌር ታጣቂዎች ስለሆኑ ዓለም በዝምታ ያያል ወይ? እንደው ለማሸማገል እንቅስቃሴ የተደረገ ነገር የለም ወይ? ይሄ ነገር እንዲቆም የተደረገ ነገር አለ ወይ? ሁለቱ ከዚህ በኋላ አሁን እንግዲህ ዛሬ ሲጠበቅ የነበረው ፓኪስታን እኔ በቀሌን ተወጥቻለሁ ብላ ስለነበረ እንደዚህ አይነት ምት ልትመታ ትችላለች ተብሎ አልተገመተም ነበርና ይሄ እየተቀጣጠለ አይሄድም ወይ? ገላጋዩስ ማን ነው? ጥረቶችማ እየተደረጉ ነው። ለምሳሌ የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ከፓኪስታኑ አቻቸው ጋር ተነጋግረዋል እና ያው ይሄን ግጭቱን ለማስቆም ማለት ነው። ነገር ግን ፓኪስታን በግዛት አንድነቷ ጉዳይ ወደኋላ እንደማትልና ምንም እንደማይመልሳት ነግረዋቸዋል፣ የግዛት ሉዓላዊነቷን አሁን ለምሳሌ የምንሰማው የአሁን የቱርኩን ፕሬዚደንት በተመሳሳይ ሁኔታ ነው። አንተምተው አንችምተው ነው ወደ ፓኪስታን ሲደወል ጥረቶች አሉ። ነገር ግን እነዚህ ጥረቶች በጣም መጠናከር፣ በጣም መስፋፋት አለባቸው። ለምን አሁን ለእነዚህ እስራኤል ሰራሽ የጦር እስራኤል ሰራሽ ሰው አልቦች እነዚህ ክፉኛ ለጥቃት ይጋለጣሉ ተብለው ከፍተኛ የሆነ የፓኪስታን የአየር መከላከያ በመሳሰሉት በደንብ የታጠሩ ሶስት ከተሞች ውስጥ ነው፣ እነዚህ ዘዋሪ ሎይተረር የሚባሉ ሰው አልቦች የገቡት እና የሚተኩሱት ሮኬት የሚጥሉት እንትን፣ በጣም ከባድ ነው። ስለዚህ አሁን ለምሳሌ ፓኪስታን ሀያ አምስቱን መትቼ ጥያለው ብላለች አይደል? መትቼ ጥያለው ብላለች። ስለዚህ ምን ያህል ሰው አልቦች ነው ያሰማራችው ህንድ? እነዚህ በሚሳይል የታጠሩ ግዛቶች ውስጥ መግባታቸው ነው ፓኪስታኖችን በእጅጉ ያስገረሟቸው ይላል። ስለዚህ አልፈው ከገቡ እነዚህ ኢላማ ምን ጉዳት አድርሶ ሊሆን ይችላል የሚለው ነው። ስለዚህ አሁን የቲት ፎርታት ወይም የትምትም የምንለው ብድር የመመላለስ ጥቃት አንዱ ሌላው ላይ ህመም እየጨመረ ሲሄድ ሊያቆሞ ሲፈልግ የደረሰበት ህመም ያኛው ካደረሰው ያኛው ወር ከደረሰበት የበዛ ሆኖ ሲታይ አገሬው ያስቀምጣቸውን መሪዎትን ስለዚህ ወደ ከበደው ወደ ከበደው ነው ሊሄዱ የሚችሉትና እንዳልከው ዓለም አቀፋዊ ርብርብ ያስፈልጋል። ወደ ሌላ ምዕራፍ እንዳይገቡ አሁን በመካሄድ ላይ ያሉ ተጽዕኖዎች በተባበሩት መንግስታት ድርጅት የተለያዩ ቡድኖች ይህንን ለማረጋጋት እየሞከሩ ነው። ኮንታክት እየፈጠሩ ነው። አይሆፕ ርብርቡ ይቀጥላል። ምክንያቱም የኒውክሌር ጦርነት እድል የምትሰጠ አይደለም። እነዚህ ሁለት ሀገሮች ከዚህ ቀደም የተዋጉበት ቦታ ነው፣ ይፋ ጦርነት የተዋጉበት ቦታ ነው። በተለይ የመጨረሻው ጦርነታቸው በተለይ ዋነኛ ከሆኑት ሁለት ጦርነቶች በዚህ በካሽሚር ላይ ሁለተኛው ፓኪስታን ክፉኛ የተሸነፈችበት ነው። ምክንያቱም ምስራቃዊ ክፍሏ ዛሬ ባንግላዴሽ የምንለው ነው ተገንጥሎ እንዲወጣ ራሱን ችሎ እንዲወጣ ምክንያት የሆነ ነው እና ይህንን ጦርነት ያቆመው ከአቆመው ስምምነት ነው ፓኪስታን ለቂቅ ይወጣል የሚል ማስጠንቀቂያ የሰጠችው እና አሁን ግን ወደዛ አይነት ግጭት ቢሄዱ ሁለቱም ተያይዞ የማለቂያ መሳሪያ በእጃቸው ይዘዋል። ሁለቱም ያላቸውን መሳሪያ ቢጠቀሙ የምንድርን ፀሐይ ይጋርዱታል። የኒውክሌር ክረምት ያመጣሉ። በሚሊዮን በሚቆጠር የሰው ልጅ ይታጨዳል ተብሎ ብዙ ሲናሪዮ የተሰራበት ነው። ስለዚህ ዓለም ዝም ብሎ አይመለከትም። በዚህ ብዙም ስጋት የለኝም እን ሲታሰብ